ሰላም ዩቲዩብ በዚህ ቪዲዮ ደስተኛ ሕይወት ለመኖር የሚያስፈልጉ ዘጠኝ ምስጢሮችን ይዘንላችሁ መተናል አንደኛ በመጀመሪያ ራስን ውደድ ሁልጊዜም በመጀመሪያ ራስን መውደድ ማለት ለራስ ደህንነትና ደስታ ቅድሚያ መስጠት ማለት ነው ጥንካሬህን ድክመቶችህን እና ጉድለቶችን ጨምሮ ማንነትን መቀበልን ያካትታል ራስን ስትወድ በደግነት በርኅራሄ እና በአክብሮት ራስን ታስተናግዳለ። በመጀመሪያ ራስን መውደድ አስፈላጊ ነው ምክንያቱም ለጤናማ ግንኙነትና ለግል እድገት መሠረት ስለሚሆን። ጠንካራ ራስን የመውደድ ስሜት ሲኖረ ድንበሮችን ለማዘጋጀት ከእሴቶች ጋር የሚጣጣሙ ምርጫዎችን ለማድረግና የራስን ህልሞችና ግቦች ለመከተል በተሻለ ሁኔታ ታጥቀሃል። ራስን መውደድ በአጠቃላይ አእምሯዊ እና ስሜታዊ ደህንነት ላይ ተጽዕኖ ያደርጋል። በራስ መተማመን ስሜትን ከፍ ለማድረግና አዎንታዊ አመለካከትን ለማዳበር ይረዳል። ራስን ስትወድ ተግዳሮቶችን እና እንቅፋቶችን በመጋፈጥ የበለጠ ታጋዥ ትሆናለ። እናም የሌሎችን ማረጋገጫና ፍቃድ የመጠየቅ እድልክ አነስተኛ ይሆናል። ራስን መንከባከብ ራስን የመውደድ አስፈላጊ ገጽታ ነው። ከራስ ጋር ጤናማ ግንኙነትን ለመጠበቅ አካላዊ፣ ስሜታዊና አእምሯዊ ፍላጎቶችን መንከባከብ ወሳኝ ነው። እነዚህም እንደ በቂ እረፍት ማድረግ፣ የተመጣጠነ ምግብ መመገብ፣ መደበኛ የአካል ብቃት እንቅስቃሴ ማድረግ እና የማሰብ ችሎታ ወይም ማሰላሰልን የመሳሰሉ ተግባራትን ሊያካትት ይችላል። ሁለተኛ፣ ስጥ፤ በምላሹ ምንም አትጠብቅ። ለመስጠት መነሳሳት ለግል ጥቅም፣ ለእውቅና ወይም ጥሩ ምላሽን በመጠበቅ የሚመራ አይደለም። ሰጪው ከራሱ ፍላጎት ይልቅ በተቀባዩ ፍላጎትና ደህንነት ላይ ያተኮረ ነው። ከመስጠት ተግባር ጋር የተያያዙ ምንም ዓይነት ገመዶች የሉም። ሰጪው ላቀረበው ድጋፍ በተቀባዩ ላይ ምንም ዓይነት ቅድመ ሁኔታ ወይም መስፈርት አያስቀምጥም። እንደ ውዳሴ፣ ምስጋና ወይም ክፍያ ካሉ ውጫዊ ሁኔታዎች ይልቅ የመስጠት ተግባር ዋነኛው ሽልማት ውስጣዊ እርካታ ነው። ሰጪው አውንታዊ ለውጥ እንዳመጣ በማወቅ ብቻ እርካታን ያገኛል። ይህ አስተሳሰብ የመተሳሰብ፣ የደግነትና የሌሎች የመተሳሰብ ስሜትን ያዳብራል። ይህም ማኅበራዊ ትስስርን የሚያጠናክርና የበለጠ ተቆርቋሪ እና ደጋፊ ማኅበረሰብን የሚያሳድግ ነው። የጠለቀ የዓላማ ስሜትን፣ ስሜታዊ ደህንነትንና ከሌሎች ጋር የተሻለ ግንኙነትንም ይፈጥራል። ሦስተኛ አሁን ባለው ቅጽበት ላይ አተኮር። አሁን ባለው ቅጽበት ላይ ማተኮር ያለፈውን ከማሰብ ወይም ስለ ወደፊቱ ከመጨነቅ ይልቅ ትኩረትና ግንዛቤን ወደ አሁን የመምራት ልምምድን ያመለክታል። በአሁኑ ጊዜ እየተከሰቱ ያሉትን ስሜቶችን፣ ሐሳቦችንና ልምዶችን አቆ ማስተካከልን ያካትታል። ይህም አተነፋፈስህን፣ በዙሪያ ያሉትን ድምጾች፣ በሰውነትህ ውስጥ ያሉ አካላዊ ስሜቶችህን ወይም የሚነሱ ሐሳቦችን ማስተዋልን ይጠቁማል። በአሁኑ ጊዜ ላይ ማተኮር የአእምሮውን ትኩረት የሚከፋፍሉ ነገሮችን ለመተው ፈቃደኛ መሆንን ይጠይቃል። ይህም አእምሮ ሲቅበዘበዝ ትኩረትን በእርጋታ ወደ አሁኑ ጊዜ ማዞር ማለት ነው። ልምዶችን ለመተንተን፣ ለመገምገም ወይም ለመለወጥ ከመሞከር ይልቅ ፈራጭ አለመሆንን እና የመቀበል አመለካከትን መከተልን ያካትታል ይህም ወደ ትችት ወይም ተቃውሞ አዙሪት ውስጥ ሳትገባ በቀላሉ ካንዶ ነገር ጋር እንድትሆን ይፈቅድልሃል። በአሁኑ ጊዜ ላይ ስታተኩር በያዝከው እንቅስቃሴ ወይም ሁኔታ ላይ የበለጠ ተጠምደሃል ማለት ነው። ይህም ታዲያ የማተኮር ችግርን የመፍታትና ሙሉ በሙሉ በተግባሩ ወይም በተሞክሮ ውስጥ ራስህን የማጥመድ ችሎታህን ያሳድግልሃል። ስለዚህም በአሁኑ ጊዜ ላይ ራስን በማሰር ስለ ወደፊቱ ጊዜ በመጨነቅ ወይም ስላለፈው ጊዜ የመጸጸትን እና የማሰብ ዝንባሌን መቀነስ ይቻላል። በአሁኑ ሰዓት ላይ ማተኮር በሕይወታችን ውስጥ ስላሉት ትንንሽ የዕለት ተዕለት ልምምዶችና በረከቶች የበለጠ እንድታውቁና እንድታደንቁ ይረዳችኋል። ይህም የላቀ ምስጋናና የደህንነት ስሜትን ይሰጣችኋል። አራተኛ፣ ከባድ ቢሆንም እንኳን ደግ ሁን። ደግ መሆን ከባድ ቢሆንም፣ ፈታኝ ወይም አስቸጋሪ በሆኑ ሁኔታዎች ውስጥም ቢሆን በርህራሄ፣ በትህትና ለሌሎች በጎ ምላሽ መስጠትን መምረጥ ማለት ነው። ወደ ራስ ወዳድነት፣ ቂም ወይም አጸፋ የመመለስ ተፈጥሯዊ ዝንባሌዎቻችንን ማሸነፍና በምትኩ ሌሎችን በደግነት በትዕግስትና በማስተዋል ለመያዝ የታሰበ ጥረት ማድረግን ያካትታል። ይህ ለራሳችን ፍላጎት ወይም ምላሽ በቀላሉ ከማስቀደም ይልቅ ስሜታዊ ብስለትን፣ ራስን መግዛትን እና ለታላቅ ጥቅም ቁርጠኝነትን ይጠይቃል። አስቸጋሪ በሚሆንበት ጊዜም እንኳን ደግነትን በመለማመድ የበለጠ አውንታዊ፣ ተስማሚ እና ጠንካራ የህይወት አቀራረብን ማዳበር እንችላለን። አምስተኛ ለውጥን ተቀበል፣ ፍራቻን ቀንስ። ለውጥን መቀበል እና በትንሹ መፍራት የግልና ሙያዊ ህይወትን በእጅጉ ሊጠቅም የሚችል አስፈላጊ የአስተሳሰብ ቅኝት ነው። ለውጥ ተፈጥሯዊ እና የማያቋርጥ የህይወት ክፍል መሆኑን እወቁ። ምንም ነገር ለዘላለም አይቆይም፣ እና አሁን ባለው ሁኔታ ላይ መጣበቅ ከንቱ ነው፣ እድገትን ሊገደብ ይችላልና ለውጥን እንደ መልካም አጋጣሚ የሚመለከትን አስተሳሰብን አዳብሩ። ለአዳዲስ ልምዶች፣ ሐሳቦችና መንገዶች ክፍት ሁኑ። ግትር አስተሳሰብን አስወግዱ፣ በምትኩ እድገትን ያማከለ አመለካከትን አጎልብቱ። ፍርሃትና አለመመቸት ለለውጥ ተፈጥሯዊ ምላሾች መሆናቸውን እወቁ፣ ነገር ግን ሽባ እንዲያደርጓችሁ አትፍቀዱ። ከውድቀቶች እንድትመለሱ የሚረዷችሁን የመቋቋሚያ ስልቶችንና የድጋፍ ሥርዓትን አዘጋጁ። ተግዳሮቶችን የመሻሻል እና የመለወጥ እድል አድርጎ የሚመለከት የእድገት አስተሳሰብን አበልጽጉ። ጉል በሆኑ ለውጦች መካከል እንኳን ለመላመድና ለማደግ ባላችሁ አቅማችሁ ላይ እምነት ይኑራችሁ። ስድስተኛ ከውድቀቶች ተማር፣ ወደ ፊት ሂድ። ውድቀት የመማር እና የእድገት ሂደት ተፈጥሯዊ አካል ነው። ማንም ሰው በመንገዱ ላይ እንቅፋቶችና ፈተናዎችን ሳይጋፈጥ ስኬትን አያመጣም። ዋናው ነገር ውድቀትን መንገድ ዘጊ አድርጎ ከማየት ይልቅ እንደ እድል መቅረብ ነው። ውድቀት ሲያጋጥመን ስህተት የሆነውን ነገር ለማሰላሰል እና ለመተንተን ጊዜ መውሰድ አስፈላጊ ነው። መንስኤዎቹ ምን ነበሩ? ከዚህ የተለየ ምን ሊደረግ ይችል ነበር? ይህ ራስን መገምገም ማሻሻል የሚገባንን ቦታዎች ለመለየትና ለወደፊቱ ተመሳሳይ ውድቀቶችን ለመከላከል ስልቶችን ለማዘጋጀት ያስችለናል። በውድቀቱ ላይ ከማሰብ ይልቅ ትኩረቱ ጠቃሚ ትምህርቶችንና ግንዛቤዎችን ማውጣት ላይ መሆን አለበት። ስለ ራሳችሁ፣ ስለ ሂደታችሁ፣ ስለ አቀራረባችሁ ምን ተማራችሁ? እነዚህን ትምህርቶች የበለጠ ጠንካራና ብርቱ ለመሆን እንዴት ተግባራዊ ማድረግ ትችላላችሁ? አለመሳካቶች ትክክለኛ አስተሳሰብ ካለን፣ ወደ ትልቅ ስኬት ሊመሩን የሚችሉ ጠቃሚ ግብረ መልስን ይሰጣሉ። ፈጠራን እንድንፈጠር አዳዲስ መፍትሄዎችን እንድንሞክር እና የምቾት ቀጠናዎቻችንን እንድንጋፋ ይሞግቱናል። በዚህ መንገድ እያንዳንዱ ውድቀት ግባችን ላይ ለመድረስ አንድ እርምጃ ያቀርበናል። ዋናው ነገር ወደፊት መመልከትና መጠበቅ ነው። ሰባተኛ ለነገሮች ሳይሆን ለግንኙነቶች ቅድሚያ ስጥ። ግንኙነቶች ለደህንነታችንና ለህይወታችን እርካታ መሠረት ናቸው። ከቤተሰብ፣ ከጓደኞችና ከማኅበረሰቡ ጋር ያለው ጠንካራና ጤናማ ግንኙነት ቁሳዊ ንብረቶች በቀላሉ ሊሰጡት የማይችሉትን ስሜት ይሰጣል። ከቁሶች ክምችት ይልቅ ግንኙነቶችን ስናስቀድም ጊዜያችንንና ጉልበታችንን በጣም አስፈላጊ በሆኑ ሰዎችና ግንኙነቶች ላይ እናፈሳለን። ይህም ትልቅ ትስስርን እንድንገነባ የመለጠት ትርጉም ያለው ተሞክሮ እንዲኖረን እና ዘላቂ ትውስታዎችን እንድንፈጥር ያስችለናል። ቁሳዊ ነገሮች ጊዜያዊ ናቸው፣ ሊጠፉ፣ ሊሰበሩ ወይም በጊዜ ሂደት አግባብነት የሌላቸው ሊሆኑ ይችላሉ። ነገር ግን ከሌሎች ጋር የምንለማመደው ፍቅር፣ ሳቅና የጋራ ጊዜያት ይጸናሉ። ግንኙነቶች ቁሳዊ ሀብቶች በማይችሉት መንገድ ሕይወታችንን የማበልጸግ ጸግ ኃይል አላቸው። ዞሮ ዞሮ ለግንኙነት ቅድሚያ መስጠት ማለት ለሰዎች ከንብረት ይልቅ ዋጋ መስጠት ማለት ነው። ከሌሎች ጋር ያለንን ግንኙነት ሕይወታችን ትርጉም ያለው እና ጠቃሚ የሚያደርግ መሆኑን መገንዘብ አስፈላጊ ነው። ስምንተኛ የማወቅ ጉጉት ይኑሮት፣ መማሮን ይቀጥሉ። የማወቅ ጉጉት መኖር እና የመማር ፍላጎት ሁል ጊዜ በሚለዋወጠው ዓለም ውስጥ ለግል እድገትና እርካታ አስፈላጊ ናቸው። የማወቅ ጉጉት አዳዲስ ሐሳቦችን እንድንመረምር፣ አዳዲስ አመለካከቶችን እንድናገኝ እና አዲስ ዕውቀት እንድንይዝ ይገፋፋናል። በጉጉት ስንቆይ በአስደናቂ እና በግኝት አስተሳሰብ ወደ ሕይወት እንጠርባለን። ባወቅን መጠን ችግርን ለመፍታት ከለውጥ ጋር ለመላመድ እና አዳዲስ እድሎችን ለመቅሰም በተሻለ አቅም እንዘጋጃለን። የማወቅ ጉጉት እና መማር ራሳችንን እንድንፈጥር እና እያደገ ካለው ዓለም ጋር እንድንሄድ መሳሪያዎችን ይሰጡናል። በተጨማሪም የመማር ሂደት በተፈጥሮ ጠቃሚ ነው። ዕውቀታችንን እና አቅማችንን ያለማቋረጥ ማስፋት እንደ ግለሰብ እንድናድግ እና ለማኅበረሰባችን የበለጠ ትርጉም ያለው አስተዋጽኦ እንድናበረክት ያስችለናል። በአጭሩ የማወቅ ጉጉት ያለው መሆን እና መማር ለግል እድገት፣ ከነገሮች ጋር ለመላመድ እና ከህይወት ዘላቂ የሆነ ትርጉም እና እርካታ ለማግኘት ወሳኝ ነው። ለግልም ሆነ ለሙያዊ ህይወት የሚጠቅም አስተሳሰብ ነው። ዘጠነኛ፣ ሁሌም አዎንታዊ አስተሳሰብን ይያዙ። በእርግጠኝነት አዎንታዊ አስተሳሰብን መያዝ በዕለት ከዕለት ሕይወታችን ውስጥ በጣም አስፈላጊ ነው። ሕይወታችንን በብሩህ እና ገንቢ እይታ ስንቀርብ በተሞክሮዎች እና በውጤቶች ላይ ከፍተኛ ለውጥ እናመጣለን። አዎንታዊ አስተሳሰብ ተግዳሮቶችን እንደ የእድገት ዕድል እንድንመለከት ያስችለናል። አዎንታዊነት ከውድቀት እንድንመለስና በአስቸጋሪ ጊዜያት እንድንጸና ውስጣዊ ጥንካሬ ይሰጠናል። ተስፋ ከመቁረጥ ይልቅ መላመድ እና ወደፊት መገስገስ እንችላለን። ከውጥረት መቀነስ ከኃይል መጨመር እና ከአጠቃላይ የደህንነት ስሜት ጋር በቅርበት የተሳሰረ ነው። ጥናቶች እንደሚያሳዩት አዎንታዊ አስተሳሰብ ከፍተኛ ምርታማነት፣ የተሻለ ውሳኔ አሰጣጥ እና ግቦች እና ምኞቶቻችንን ከማሳካት ጋር የተቆራኘ ነው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመን ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ፣ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።